ሰላም ጤና ይስጥልኝ። በሌላ ቪዲዮ ተመልሼ የመጥቻለሁኝ፣ ያሳቀኝም ያስገረመኝም ጉዳይ ስለሆነ ነው። በተለይ ደግሞ ከደበበ ጋር በተገናኘ ነው። ትናንትና ትላንትና የነበረው ውሳኔ ጠዋት ላይ ያነብብላችኋለሁኝ። ክብረ ክህነቱ ለጊዜው ታግዶበታል፣ በቅስና ምንም አይነት አገልግሎት እንዳይሰጥ ታግዶበታል። ታዲያ ያስገረመኝ እሱ አለ። በዛ መሀል ላይ ምን አይነት ክርክሮች ምን አይነት ውይይቶች ነበሩ? ከዛ በኋላ ሱስ ወደ የተደወለ የሚለውን ነገር እና ምን አይነት ካርዶች ሳብ የሚለው ነገር በጥቂት ነገር ላውሳችሁእና የእህቶቻችንን መስገና እና እናያለን። እህታችን ቃሌም እህታችን ዮርዳኖስም ሀሳባቸውን ሰጥተዋል እናመሰግናለን ብሏል። እስኪ ምን ይመስላል የሚለውን ነገር እናያለን። ግን ያስገረመኝ ነገር ላውራችሁ፣ ትናንትና ማታ ላይ ሌሊት ላይ ነበር የነበረው። በእኛ ሌሊት ማለት ነው፣ በኢትዮጵያ ሌሊት ማለት ነው። በነሱ ያው ቀላይ ስለሆነ ከምሳ በኋላ ነበር ውይይት የነበረው። ታዲያ የተነሱ ጉዳዮች አንደኛው ይሄን ነገር አድርገዋል ወይስ አላደረገውም የሚል ነገር ነበር። ታዲያ ደፍረሃል ወይስ አልደፈርክም የሚለውን ጉዳይ ሲነሳበት እሱን እንደ መከራከሪያ ያቀረበው እኔ ኦሮሞ ስለሆንኩኝ ነው አለ። አያስገርማችሁ! ካህን ሆኖ ደፍረሃል ወይስ አልደፈርክም ለሚለው መሞገቻ ያቀረበው ንጹሕ ነኝ አልደፈርኩም እኔ ካህን ሆኜ እኔ ዲያቆን ሆኜ እኔ መምህር ሆኜ እንዴት እንዲህ አድርግ አለው ማለት ሲገባው ያቀረበው ሞገቻ ኦሮሞ ስለሆንኩኝ ነው። እነ ቢኒያም ሽታዬ እነማን ጎግሳማ የሚባሉትን ጠራርቶ በስም ጠርቶ እነሱ እነሱ እኮ እኔ የሚቃወሙኝ በኦሮሞነቴ ነው ኦሮሞ ስለሆንኩኝ ነው አለ። የካህን ዘረኛ ደግሞ በጣም መጥፎ ነው። ከዛ በኋላ አባቶች ተቆጡና እንደዚህ ባል ነገር የለም፣ ከዚህ በኋላ በዚህ በዚህ አይነት ነገር ላይ ምርመራ ተካሄዳል ተባለ። በነገራችን ላይ ደብዳቤውም ያልተገለጸ ደብዳቤ ያልተገለጸ ነገር ምን አይነት ሀሳቦች ሲነሱ ነበረ። እኔ ኢትዮጵያ ሄጄ እንደውም አሳምናቸዋለሁ ዲኤንኤ እሰጣለሁ አለ። አሳምናቸዋለሁ፣ ሀሳቡ እሱ ማስፈራራት፣ ሽማግሌ ልኮ ማሳመን እንጂ ዲኤንኤ መስጠት አይደለም። እና ዲኤንኤ በፍጹም አልሰጥም ብሏል። በነገራችን ላይ ዲኤንኤ የመስጠት ፍላጎት የለው ታዲያ የአባቶች ውሳኔ ወደዛ አካባቢ ሲሄድበት፣ ቀጥታ ደውሎ አቡነ ሳዊሮስ ጋር ነበር። አቡነ ሳዊሮስ ጋር ደውሎ ዋናው ስራ አስኪያጁ ማለት ደውሎ ኦሮሞ ስለሆንኩኝ ኦሮሞ ስለሆንኩኝ እንደዚህ እንደዚህ አይነት በደል እያደረሱብኝ ነው ብሎ ደወለ። አቡነ ሳዊሮስ ታዲያ ምን ነው ኦሮሞነትህ አሁን ነው ወይ ትዝ ያለህ አሉት። ኦሮሞነትህ ትዝ ያለህ አሁን ነው ወይ? መጀመሪያ የት ነበር ከአይነት ነገር ምን ላይ ሰጡት ዚህ ንጹህ መሆን ከፈለክ ኦሮሞነትን ተውና ዲኤንኤ ስጥ ብለውታል አቡነ ሳዊሮስ ራሱ አቡነ ፋኑኤልም አቡነ ሳዊሮስም ንጹህ መሆን ማረጋገጥ ከፈለክ ዲኤንኤ ስጥ ብለታል እሱ ግን ዲኤንኤ መስጠት ፍላጎት የለውም ከዛ በተጨማሪ ደግሞ መቶ ደግሞ ኢትዮጵያ ሲመጣ እንኳ መቶ ደግሞ ለማሰራራት በሽማግሌ ለመጨረስ እንጂ ዲኤንኤ መስጠት ምንም አይነት ፍላጎት የለው ምንም አይነት ፍላጎት የለው ለምን ከተባለ በነገራች ላይ የሚያስጨንቀው እሱ ስራ አጣለሁኝ ብሎ አሜሪካ እየኖር ያለው በደብሩ ደግሞ ስለሆነ ስራ አጣለሁኝ ብሎ እያሰበ ስለሆነ ዲኤንኤ የመስጠት ፍላጎት የለውም፣ በአጭር አማርኛ ነው። ኢትዮጵያ ውስጥ እንኳን ቢመጣ እንኳን እንዳልኳቸው ለማስፈራራት በሽማግሌ ለመጠየቅ እንጂ ዲኤንኤ ለመርመር አይደለም እና አቡነ ሳዊሮስም ኦሮሞነትህ ከአሁን ትዝ ይልሃል ወይ ብለውታል። እናመሰግናለን አባታችን። ባይሆን ወደ ቃል እንትን ልምጣ ምስጋና ልምጣ። እንግዲህ የትናንትና ማታ ቢኒያም ሽታዬ ቤት ተገኝቶ ነበረ፣ ቲክቶክ ላይቫቸው ላይ እንደውም የመጀመሪያዎቹ ሀያ ደቂቃዎች ተነበበ። ይሄ ደብዳቤው ተነበበ። ከተነበበ በኋላ የእህቶቻችንን ምስጋና ነው። ጥቂት ነገር እንስማ። ብፁዕነታቸውንም የተሰማችሁንም እሺ። በጣም ነው የማመሰግነው ቀሲስ ሲፍጥኝ ባርኩኝ። ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ብፁዕነቱን በረከቶት ይድረሰን፣ ይድረሰኝ። እጅግ በጣም ነው የምናመሰግነው። ደስ ብሎኛል። እኔ እዚህ ደረጃ የሚደርሳል ብዬ መጨረሻ አላሰብኩም እና የሆነ ህልም ህልምም ነው የሚመስለኝ። እንግዲህ መጨረሻውን ያሳምረው ነው የምለው። እንግዲህ እግዚአብሔር የፈቀደ ይሆናል ሁሉ በጊዜው ስለሚሆን እግዚአብሔር መጨረሻችንን ያሳምርልን እንጂ ሜዳ መውጣት ቀላል ስላልሆነ፣ እውነት ትወጣለች በቅርቡ ብዬ እኔም ተስፋ አደርጋለሁ ጸልያለሁም። በጣም ነው የማመሰግነው፣ ቢኒያምም በጣም ነው የማመሰግነው። እግዚአብሔር ይስጠልኝ ይላሉ። አይዟችሁ ዮርዲ። አቤት እንዴት አላችሁ? ሰላም አመሻችሁ የእግዚአብሔር ሰላም እና ጸጋ ከሁላችን ጋር ይሁን። ቀሲስ ይፍቱ ሁላችሁንም ሰላም ብያለሁ። ወደ ምስጋና ስገባ ብፁዕ አባታችን አቡነ ፋኑኤል በእውነት እንባችንን ቆጥረው ከሴት ልጅ እንደመፈጠራቸው እና ትክክለኛ ብይን ስለሰጡ ሀገረ ስብከቱንም እሳቸውንም ከልብ ላመሰግን ወዳለሁ። እኔ በእንባ ነው ይህንን ደብዳቤ ያነበብኩት፣ ምክንያቱም ሁሉም ሰው ስቃይን የተጋራኝ ህመሜን የተጋራኝ እምባዬን የተጋራኝ እጅግ በጣም ከምነግራችሁ በላይ ደስታ የመቆጣጠር አልቻልኩኝም። ምክንያቱም እግዚአብሔር ትክክለኛ ፈራጅ ነው፣ ቅን ፈራጅ ነው፣ በእውነት ነው የሚፈርደው። እና በጣም በጣም በጣም በጣም ደስ ብሎኛል። ምክንያቱም በእኛ ጩኸት ብቻ ቢሆን፣ በእኔ ትጋት በእኔ ጩኸት ብቻ ቢሆን አይሆንም ነበር። አንደኛ እግዚአብሔር ስለተጨመረበት ነው ስራው የእግዚአብሔር ስለሆነ ነው። ጊዜው የእግዚአብሔር ስለሆነ ነው። ይሄ ትክክለኛ ብይን ነው የመጣው። ሁለተኛ በምዕመናኑ ጩኸት፣ በአባታችን ቅን አስተሳሰብ ነው እና እግዚአብሔር ያልኩት ምንድን ነው፣ ያኔ የጮኩትን ጩኸት፣ ያ በደል ሲደርስብኝ የጮኩትን ጩኸት ዛሬ እግዚአብሔር ሰምቶ ፍርዱን አሳየኝ። በቃ ይሄ ትክክለኛ የእግዚአብሔር ጊዜ እንደሆነ እግዚአብሔር በዓላማ ስለኔ እንደተነሳ ስለኛ እንደተነሳ አንገት ስለደፋ ነው አንገት ስላስደፋኝ ታሪክ እግዚአብሔር በዓላማ ስለተነሳ በጣም ደስ ብሎኛል። ብፁ አባታችን ረዥም እድሜና ጤና ይስጦት ክፉ አይንካውት እግዚአብሔር በአገልግሎቶት ይልባርኮት ክፉ አይንካውት ለማለት ወዳለሁ ሁላችሁንም አመሰግናለሁ። ቢኒ አንተንም አመሰግናለሁ። በጣም እንደ ታላቅ ወንድም ስትመክርም እንደ ታላቅ ወንድም ነው። ከፊት ቀድመ ስትከራከር የነበርከው አንተ ነህ። በእያንዳንዱ ነገር ስህተት እንዳይገኝ ውሸት እንዳይገኝ ከውሸት እንዳይሆን ውይይታችን፣ ላይቭ ላይ ስንገባ ምንም አይነት እንከን እንዳይገንብን እንዳይገኝብን ያደረግከውን ነገር እግዚአብሔር ዋጋን ይክፈል። ሁላችሁንም ቀሲስንም፣ ዶክተርንም እዚህ ውስጥ ያላችሁት በሙሉ ሁሉንም ምዕመኑን ሁሉ እግዚአብሔር ያክብራችሁ፣ መጨረሻውን ደግሞ ያሳምርልን። አሁንም ጸሎታችሁ አይለኝ። እንቅልፍን ያጣሁት እግዚአብሔር ነው ምላችሁ፣ በጣም ነው ደስ ያለኝ። እጅግ በጣም አመሰግናለሁ። ከዚህ በላይ ያለውራ ታንኪ ወንድሜ ቢኒ አመሰግናለሁ። እሺ አይዟችሁ፣ እግዚአብሔር መልካም አምላክ ነው። እንግዲህ ምናልባት የስብሰባውን የስብሰባው ነገር ከስብሰባውን በኋላ እንግዲህ እኛ አባት ምን እያሉ ነው? አላደረኩም በኦሮሞነቴ ነው በኦሮሞነቴ ነው ይሄ የደረሰብኝ። እኔ ጠላት አለኝ፣ ሞክሪያ የሚባል አቦነሽ የምትባል ቢኒያም የሚባል እኔ እውነት እውነት ፎቷቸውን ከዚህ ጉዳይ በኋላ ነው ያየሁት። ስማቸውን ሰምቻለሁ። በአንድ ጉዳይ ግን እኔ እንደዚህ እንትን አለም፣ እና ኦሮሞ አቃፊ ነው። ኦሮሞ ያልወለደውን ሰብሳቢ ነው። ዴኔን አልሰጠን ብለዋል። ስጡ ጀግንነቱ እሱ ላይ ነው። ጀግንነቱ እሱ ላይ ነው። ስጡ። ኦሮሞ እኮ ያልወለደውን ሁሉ ይሰበስባል። ያልወለደው እንዴ? አትሸወጡ። በዚህ በብሔር ውስጥ ደግሞ ካህን እኮ ብሔር የለውም። በነገራችን ላይ ካህን እኮ ብሔር የለውም። ሆነን ለመናገር እና ምንድን ነው እንደዚህ ይሄንን ነገር አሁን አንዳንድ ፌስቡክ ላይ እምቡርምቡር የምትሉት በቃ አሁን ምንድነው በቃ በቤተክርስቲያኒቱን ይወስዷታል። በኋላ እንመጣበታለን። በስሞ ስለገዙት ይወስዷታል። በቅደይዝ መፍቶ አፈር ከድሜ በልፎ እቃጥቦ ተንከራቶ፣ በየገራዩ በየምኑ ተንከራቶ ለእግዚአብሔር ብሎ የሰጠውን ገንዘብ ሰባ መቶ ይቆረመሙት። አላደረግኩም ይላሉ። በቃ ካላደረጉ አጭር ነገር እንትፍ በሉልን፣ አንዴ ቱ በሉልንና በምራቆት ይረጋገጥ። ደግሞ መቶ ፐርሰንት ልጆችዎት ናቸው። ለምን መቼም እርሶ እውነት ለመናገር አይቻሉ። የእነዚህ ልጆችን የልደት ሰርተፍኬት አይቻለሁ። የቃልዬ ልጅን ፓስፖርት እርሶ የዛሬ ዘጠኝ ዓመት የዛሬ አስራ ስድስት ዓመት ኢትዮጵያ አንድ ሰው ኖት። እርሶ ሜሲ ኖት፣ ሮናልዶ ኖት፣ ቢልጌት ኖት ትራምፕ ኖት፣ ክሊንተን ኖት። እነዚህ በስሜን እያጠፉ ነው፣ በጠላትነት ነው የሚሉን። ስለዚህ መመርመር ነው። ተመርመሩ፣ ተመርመሩ ግዴ አላደረኩም። በጠላትነት ተነስተውብኝ ነው። በዚህ አጋጣሚ ቴንኪዩ። ተመርመሩ አላደረኩም ካሉ ችግር የለም እንትፍ በሉና። ድሮ ልጅ ሆነን አቅጣጫ ለመጠቀም ምራቅ ነው የምንጠቀመው። የምራቅ ምራቅ ጉድ እኮ ነው የሚያፈለው። እና ተመርመሩ፣ ዝም ብሎ መፎከር አይደለም። እኛ ኦሮሞ ስለሆንኩ ኦሮሞ ኦሮሞ አይደሉም እኛ ደግሞ ካህን በብሄር አናውቅም። ንጹ፣ ኮንክ ተመርመር፣ አለቀ። ኦሮሞ ደግሞ ኮንክ ሰብስብ ልጆችን ሰብስብ በየቦታ የወለድካቸው ከፈለክ ደግሞ እንዲል ከያስቅ እናመጣቸዋለን። የወላይታውን እቀጥላለሁ፣ የሻሸመን የሆነም እቀጥላሉ። ትውልድ ይፈርዳል። የአሜሪካም ሌላ ጉዳለ። በነገራችን ላይ ተው፣ እየሰሙኝ ስላለ ነው እንግዲህ። አሁን አላውቅም፣ ክህነት ሲያዝ ማን እንደሚባሉ አላውቅም። ቀሲስዬ ይቀጥሉ። እኔ እውነታውን አሁን ነው የምናገረው እና በሰው ከማላከክ አርፈው ንሳ ይገቡ ይሻላል። እናመሰግናለን። ቢኒያም ሽታዬን እግዚአብሔር አምላካችን ያክብርልን ረጅም ከጤና ጋር ይስጥልን። በነገራችን ላይ እንደሰማችሁት ቢኒያም ሲናገር እንደሰማችሁት ይህ ሰው ሻሸመኔም ደቡብ ላይም አሜሪካ ላይም በተለይ ደግሞ በተለይ በሚስቱ በኩል ደግሞ በጣም መጥፎ ነው ይባላል። ሚስት በጣም ታተራምስ የነበረች እንደች ይነገራል። አሁን እሷ ላይ አንገፋም። ታሪካችን ጉዳያችን ከሱ ጋር እንጂ ከእሷ ጋር ስላልሆነ ለጊዜው እሱ ላይ ቆፍጠን ብለን ይዝና እስከ ፍጻሜ ድረስ የምንገፋ ነው የሚሆነው። ነገር ግን እስካሁን ድረስ በአቋም ደረጃ የያዘው ዲኤንኤ አላስመረምርም፣ ነገር ግን አስፈራራቸዋለሁ የሚለው እንደሆነ እየሰማን ያለው እግዚአብሔር አምላካችን እንግዲህ ፍጻሜ የሆን የምንመለከተው ነው የሚሆኑ። ቸሮ አምላካችን ቻላቆየ፣ ቸር ሰንብቱ። እንዲሁ በጣም በጣም የሚያሳዝን ነገር እኮ ዝም፣ ምን በል በቃ፣ አንደኛው እሱ ነው። ስለዚህ እኛ የምንናገረው ይህ ልጆቹን አባት ነው የፈለግ ነው በቃ፣ ልጆቹ አባታቸውን ያገኙ፣ እነዚህ እህቶቻችን ደግሞ ይፈወሱ፣ ይዳኑ። ሌላው መጽሐፍ ቅዱስ እኮ የሚለው ምንድን ነው? ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ ይላል። እኛ እኮ ሰውየው መቶ መጥቶ ኃጢአቱን ተናዙ እኮ አይደል የገለጥን ያለ ነው ያለነው። አንድ ሰው ነፍስ ቢያጠፋ እኮ መጥቶ ቢናዘዝልን እኮ ሰማይ ዝቅ ምድር ከፍ ይላል እንጂ የሰውን ኃጢአት እኮ አውጥተን እንኳ እንኳን እናገርም እኛ በታምር የሰማይና የምድር አምላክ ይፈርዳል። በታምር በታምር ሰዎቹ ኃጢአት ሰርተናል ብለው የተናዘዙትን ነገር የሚናገር ካህን ከኃጢአቱ ምናልባት ሰው ገድያለሁ ካለው በላይ ሰው እንደ መግደል እንደ መግደል ነው የሚቆጠረው። ይሄ የሰውን ሰውየው መጥቶ ተናዞ አይደለም ኃጢአቱን የገለጥ ነው። አላምንም እንደ ተጨማለኩ እቀጥላለሁ ካለ ዝም እንበል? ዝምታ እኮ ያጠፋናል ወገኖች። ዝም ንበል ወይ? ምድሪቱ በደም ስትታጠብ ዝም ንበል? ክፋት በምድር ላይ ሲበዛ ዝም ንበል? ኃጢአትን ማውገዝ የለብንም? ከጽርቅ ጋራ መተባበር የለብንም? የጨለማው አሰራር በምድሪቱ ላይ በጥልቁ ሲሰፍን ዝም ንበል? ኃጢአት ሲያጠፋን ሲበላን ዝም ንበል ወይ ሰዶማውያን ምድሪቷን ሲያጥለቀልቁ ሌዝቢያውያን ምድሪቱን ሲያጥለቀልቁ፣ ዝም እንበል? ግፍ ሲበዛ ዝም እንበል ወይ? ምንድን ነው ምንድን ነው የምትሉት? አብረን በቃ ዝም ብለን እያወካን እንቀጥል? እንትወው ልጆች ያለ ወላጅ ይቅሩ? ሕፃናት እያለቀሱ አምስት ስድስት ዝም ብሎ። እኔ እውነት ነው የምናገረው፣ የሰውዬ ልጅ ባይኖረው ኑሮ በዚህ ደረጃ እኔ አልፈርድበትም ነበር። የልጅ ፍቅር እንደው በቃ አናቱ ላይ ወጥቶበት ቢያደርገው ኑሮ እንደው ትንሽ የሆነ ነገር ራራ ነበረ። ትዳር እያለው ልጅ እያለው በየቦታ እንደ አብርሃም ድንካን እየሄደ የሚተከል ከሆነ ይህ እኮ ሰውዬ እኮ ለዚህ ሰውዬ ለራሱ ነው የሚጠቅመው። ይቀጥል ነበር አሁን በዚህ በዚህ ይቀጥላል። ሀጢያት እኮ በቃኝ እኮ ሀጢያት እኮ መጥፎ እኮ ነው እሱ። ይቀጥል ነበር ሰውዬ። ከዚህ በኋላ የሰውዬ ይለይለታል። ይሄ ንስሓ ይገባል። እና አንዳንዴ ይገርመኛል እኔ እንጂ ኦኬ የሚጠቅመው ሌሎቻችሁ እንደዚህ ባለ ውስጥ የምታልፉ ሰዎች ካላችሁ ልጆቻችሁን ሰብሰብ አሩ። በቃ ልጆቻችሁን ከሰበሰባችሁ የራሳችሁ ጉዳይ ከፈለጋችሁ እንደ ሙስሊም ሰባ አድርጉት። እግዚአብሔር የማትጠየቁበት ከሆነ ግን እንደዚህ ተጋልጣቸው ስትመጡ ቤተክርስቲያን ድፌ እናደርጋለን። ይኸው የራሳቸው ጉዳይ ሲሆን ሸፋፈኑት። ፌሚኒስቶች ይህንን የሚያቀነቅኑት ሴቶች ተበድለዋል እያሉ ይህን አሁን ይችል አጀንዳ አድርገዋል። የሚጮ ጋንጮ ኖሮ ግን ይኸው ተሸፋፈነለት። ቄስ ስለሆነ ነበር የምትሉን እርግጠኛ ነኝ። እኔ ባልናገር ኖሮ ይኸው ቀሲስ የራሳቸው ጉዳይ ሲሆን ዝም አሉ ነበር የምትሉ እኮ እኛ ለቤተ ክርስቲያን ብለን ነው እንጂ እኔ ይሄ ሰውዬ እኮ ተናግር ያለውኝ ነው እኮ። አደረገ ሲባል ከሰማሁኝ ወደ አስር አመት ይሆነኛል። ከሰማሁኝ ነው ይሄንን ዮርዳኖስ ከዚህ ሰውዬ እንደወለደች ከሰማሁኝ ነው አስራ ምናምን አመት ይሆነኛል። ተናግሬ አውቃለሁ? አልተናገርኩኝም። አንተ ለምን ያልተናገርኩት? የትኛው ይበልጣል ብዬሽ፣ አመዛዝኜ የቤተክርስቲያንን ክብር የማይነካ ከሆነ ራሱ ሰውየው ይዋረድበት የራሱ ኃጢአት አንድ ቀን ይቀሰፍበታል፣ ብዬ አሁንም የምሰማቸው ሰዎች ቢኖር አላጋለጥም፣ እኔ ወጥቼ አልናገርም። እኔ ነገር ግን ከተገለጠ በኋላ ግን ቤተ ክርስቲያን እንድፍ እናደርጋለን። አላማ የሱ ነው። ኦኬ፣ ሰውየው ሲጋለጥና ባለቤቱ ይምጣ። እኔ ቃልኪዳን ራሷ መታት እናገር። የተበደለች እሷ ስለሆነች ዮርዳኖስ መታት እናገር። ያን ጊዜ ከእነሱ ጎን ቆሜ እናገራለሁኝ ያን ጊዜ እንጂ። አንድ ሰው አንድ ነገር ልንገራቸው፣ እኔ ካህን ነኝ። ሰውየው መጥቶ ኃጢያቱን ካልተናዘዘ በግድ ኃጢያት ሰርታልን እናተናዘዝ አልለውም። መጥቶ ሲናዘዝ ግን ቅጣቱን እሰጠዋለሁ፣ ቀኑን እሰጠዋለሁ። ይሄ ነው እንጂ አንተ ኃጢያት ሰርታል እያልኩኝ በየመንደሩ እየዞርኩኝ አንተ በቅታል፣ አንተ አልበቃህም ማን እኔ? ራሱ ይናዘዝ እና ባለቤቶቹ ግን አትደብቁ፣ በቃ የሚጠቅመው እሱ ስለሆነ ማለት ነው። እና እርግጠኛ ነኝ እርግጠኛ ነኝ አንዳንዶቹ ውስጥ ለውስጥ የሚጀናጀኑ ካሉ እርግጠኛ ነኝ፣ ኮሜንት እያጠፉ ነው፣ መረጃ እያሸሹ ነው። እርግጠኛ ሁኜ ነው የምነግራቸው። ወይ ወይ ኧረ በማርያም እግዜር አወጣኝ የሚል ሰው ይኖራል ወይ? እኔም ብሎ እንደዚሁ ነበር፣ ተዋርጄ ነበር። መድኃኔዓለም ጠበቀኝ። አሁን ተንበርክኮ የሚጸልይ ብዙ ነው፣ ምስጋና ለአምላካችን የሚሰዋ ብዙ። እንዳትጠሩት እንደዚህ ያለ ነገር መደረጉ ጥንቃቄ እንዲያደርጉ ሁሉም እንዲጠነቀቅ ያደርጋል። እገሌን ያየህ ገኔ ተቀጣ እንዲሉ ያደርጋል። ጥንቃቄ አድርጉ። ከዚህ በኋላ ተጠንቀቁ፣ ራሳችሁን ጠብቁ፣ ንፅናችሁን ጠብቁ። ኃጢአት ከሠራችሁ ደግሞ ተናዘዙ። ምንም ኃጢአት የማይሰራ ሰው የለም፣ መፍትሄው መናዘዝ ነው። እቅፍ ድግፍ ሽፍን ወደ ወደ ውጭ እንዳይወጣ መጠንቀቅ ነው እና ይህንን ካደረግን እኛም አንጮህባችሁም፣ እናንተም አትጋለጡ። ማንገታችሁን አሰብሩ ቶሎ መሰብሰብ ነው ቶሎ ቶሎ፣ እንጂ ዝም ብሎ እየተሳደቡ እየባለጉ መቀጠል ትክክል አይደለም። በየስምንት ዓመቱ አዳዲስ ነገር በየስምንት ዓመቱ እንግዲህ የቃል ኪዳን ልጅ ያኛው የዮርዳኖስ ልጅ በወለደ በስምንተኛው አስራ ስድስት ዓመቱ ነው ተብሏል። ያኛው በአስራ ስድስተኛው ዓመቱ አሜሪካ መጥቶ ልጆች ወልዶ እንደገና ተመልሶ ነው ማለት አሜሪካ እንኳ አልመጣም፣ ግን ሚስቱ አሜሪካ ሆና ልጅ ወልዶ ወደ አሜሪካ ሊመጣ ሁለት ሳምንት ሲቀረው ነው ይሄ ሶስት ሳምንት ምናምን ሲቀረው ጽንስ የተፈጠረው ማለት ነው። አሜሪካ ውድ ሚስቱንና ልጆቹን ሊያገኝ ቪዛ ተመቶለት ሌላ ቪዛ ፍለጋ የሚሄድ ከሆነ በጣም አደገኛ ነገር ነው። አደገኛ ነገር እኮ ነው። ይሄ እኮ በጣም በሽታ እኮ ነው። እውነት ነው የማናግር። እኔ በጣም ነው የሚገርመኝ። ማርያምን እኔ በጣም እንዲሁ እንስሳ ነው። እንዲሁ ሰው ዝም ብሎ እንዲያው ራሱን አይጠብቅም እንደ ማለት። እኔ ሴቶቹ እህቶቻችን ጥንቃቄ አድር እንደቀዱ መሰናክል ማትሆኑ ባይዘ የኔ ሙሉ በሙሉ የሰውየው ጥፋት ፈት አይደለም። ቃል ኪዳን እኮ ተሳስታለች። ንሳ ስለገባ አውርቻታለሁኝ። ጠዋት ንሳ ስለገባችበት ነው እንጂ፣ ዘው ብለህ እሱ ቤት ላይ ሄዷ እኮ ትክክል እኮ አይደለም። ጓደኛ ኦፍ ኮርስ ጓደኛዋ ሁኗል፣ ፍቅረኛዋ ሁኗል። መቼም ከባድ ነው። ፍቅረኛዋ ከሆነ በኋላ እቤት ሽሮ አፍይልኝ ስላት ሽሮ ለማፍላት ሄዳ ነው የሄደችው። እንግዲህ ምን ታደርግ። በአንድ በኩል በጣም ከባድ ነገር ነው። እውነት ለበላ ግን ጥንቃቄ አድርጉ። ለማንኛውም መቶቻችን ጥንቃቄ አድርጉ። ለማንኛውም መሰናክል አትሁኑ። በተለይ ካህን ፊት፣ መነኮሳት ፊት ሲትሄዱ አለባበሳቸውን አሳምራችሁ ይሉ ሲሪየስ ሁኑ። እዚህ መነኩሴ ፊት አትገልፍጡ። አለባበሳችሁን አሳምራችሁ ይሉ ቤተክርስቲያን ሲትሄዱ የሌለ በቃ የሆነ የሆነ ጭቃ በጭቃ ሆናችሁ አትይሉ። በቃ ራሳችሁን ጠብቆ፣ ንጽህናችሁን ጠብቆ በቃ በሹርባ በመሰራት አይደለም ጳውሎስ እንዳለው በቤተክርስቲያን ስትሄዱ ነጠላችሁን ቀሚሳችሁን ምንድነው እንዲህ ምንድነው በቃ ራሳችሁን ጠብቁ በተለይ መነኮሳት አባቶች ካህናት ፊት አትንዘላዘሉ ምን ፈልጋችሁ ነው በቃ ራቁ ራሳችሁን ጠብቁ በቃ እንትናት ብሉ ትክክል አይደለም በቃ በካህን ፊት እንደዚህ አታድርጉ በቃ ለምን መሰናክል ትሆኑብናላችሁ ሲሪየስ አትሆኑም እንዴ? ይህ ከመነኩሴ ጋር ምትተኛ ሴት ራሱ እኮ በጣም የሞተች እኮ ናት። እሷ ራሱ የሞተች፣ ቆቡን ሲያወልቅ እንደው ምን ይሰማት ይሆን? የሞታችሁ ከአስከሬን ጋር ምትተኘው? እኔ እናንተ ጭምር ናችሁ ትክክል ያልሆናችሁ። ስንት ጎረምሳ ትዳር ፈላጊ እያለ ምን አንዘላዘላችሁ? እዚያ ስርዓት ይኑራችሁ እንዴ። መነኩሴ ቤት ስትሄዱ ምን አለባበሳቸውን አሳምራቸው አትሄዱ ምን ተገላልጣችሁ ምትሄዱት ለምንድን ነው መነኩሴ ፊት ምን ፈልጋችሁ ነው እንደዚህ ይደረጋል አባት ፊት ጥርሳችሁን እያገጠታችሁና ሌላ አክሽን እያሳያችሁ ነው ብዙ የምትፈትኑ አባቶቻችን አትፈትኗቸው በቃ አጋንንት አይጠቀምባቸው? በቃ አትፈትኗቸው ሲሪየስ ብትሆኑ ማንንም ማንም እናንተንም የሚደፍር የለም ባይዞ ሴት ልጅ በአይኗ ገደል ትከታለች። መቅጣት ትችላለች፣ ማሸነፍ ትችላለች። ማንም ሴት ዝም ብሎ ማንም አይደፍራትም። ባይዞ ና ሲሪየስ ሁኑ፣ ራሳችሁን ጠብቁ። በተለይ ካህናት አባቶቻችሁ ንስሓ አባቶቻችሁ ጋር ስትሄዱ ስራት ይኑራችሁ፣ ስራት ይኑራችሁ። አንዳንዶቹማ ለማድባት ሆን ብሎ የሚሄዱ አሉ። እነዚህ ጨዋዎች ስለሆኑ ነው እንጂ የቆምንላቸው አንድ አድብተው ኦን ታርጌት ገንዘብ ሁሉ ፍለጋ የሚሄዱ አሉ። ነው እናውቃለን። እሱ አትልከስከሱ ራቁ። አጋርን ተጠቀሙባችሁ ወደ አባቶቻችሁ አትምጡ። ተሸልማችሁ ራሳችሁን ጠብቃችሁ፣ ዲስታንሳችሁን ጠብቃችሁ አባቶችንም ጠብቁ፣ እናንተም ተጠበቁ። ምንም አታገኙም። ከቄስ ጋር ከመነኩስ ጋር ተኝታችሁ ምንም አታገኙም። እውነት ለመናገር ልክ ገና ከሰከንዶች በኋላ ማልቀስ ነው የምትጀምሩት። አትጠቀሙም። በቃ ማውራት ያለባችሁ ሴቶች ከዲያቆናት ጋር ነው እነሱ ስላላገቡ የመምረጥም ትዳር የመፈለግም መብት ስላላቸው። እነሱ ጋር ብትጠጉ መቼስ ለጋብቻ ነው ተብሎ ይታሰባል። ዲያቆናት ያላገቡ ስለሆኑ መርጠው ያግቡ፣ ሴቶቹም ዲያቆናት አግቡ፣ ምንም ችግር የለው። ከቄስ ከመነኩሴ ጋር ግን በሌላ ጉዳይ ላይ ምንም አጀንዳ የላችሁ አይመለከታችሁ ንሳ ለመግባትና ለመማር ዝቅ ብሎ ወንበር ላይ ቁጭ ብሎ ለመማር፣ ንሳ ለመግባት ዛሴት ሌላ ምንም ግንኙነት የለም። አታውቁንም፣ አናቃችሁ፣ አትጨመለቁ። ለይ ስራ ይኖራችሁ የውነት ነው። በቃ ራሳችሁን ጠብቁ፣ አናውቃችሁ፣ አትሽቆርመሙ። ስለዚህ ካህናት ለመውደቃቸው ምክንያት የምትሆኑ ራሳችሁን ራሳችሁን እንድትጠብቁ ያስፈልጋል። መነኩሴው እንደዚያ ያደረገ፣ ምን ስታረግ ነበር አንቺ? ቄሱ እንደዛ፣ ራሳችሁን ውቀሱ። ማርያምን፣ ራሳችሁንም ውቀሱት፣ ውቀሱት። አይ አይሆፕ ይህንን የምትሰሙ ሴቶች ከሰማችሁ ንስሓ አባቶቻችሁን ውደዷቸው፣ አክብሯቸው፣ እምኗቸው፣ በቁም ነገር ይወቋችሁ። የሆነ ነገር እንኳን የማይገባ ነገር እንኳ ስንናገር አባ ከርሶ ይሄን አልጠብቅም ቀላል ዱላ እንዳይመስላችሁ ይሄ ቀላል ዱላ አይደለም። አክሽናችሁ፣ አካሄዳችሁ፣ አረማመዳችሁ፣ አነጋገራችሁ ይቀጣል፣ ያስተምራል። ሲሪየስ የሆነች ሴት ማንም አይደፍራትም። ማንም በቃ በየቦታ ወዳ የምትሽኮረም የምታገጥ ከሆነች ግን ዛሬ የላት ባሏን የምታስቀና ወይ የደበት ባሏን ማያምናትም። እንደዚህ ያለ ነገር የምታረው ጥንቃቄ አድርጎ። አመሰግናለሁ። በጣም ይቅርታ። በጣም ሳላስበው ነው ይህን ሁሉ የተናገርኩት። አትፍለዱ፣ እንደዚህ አታድርጉ። ምን እ ስራት ይኖራችኋል። መጀመሪያ ራሳችሁን ጠብቁ። በቃ እንደዚያ ነው፣ እንደዚያ ነው መሆን ያለበት። አመሰግናለሁ። ቴንኪው